ይህ እንግዲህ ቱቦ ወደ ሴፍቲ ታንከሩ ፍሳሹን ቀጥታ የሚያመጣ ነው። ከሽንት ቤቱ ወደ ሴፍቲ ታንከሩ የሚያመጣልን የሆነ ነው። እንግዲህ ከጀርባ ነው ያለው ሰርቪሱ ወይንም ደግሞ ሽንት ቤቱ ያለው ማለት ነው። ስለዚህ ግዴታ ይሄ በዚህ መንገድ መቀበር አለበት ማለት ነው። ይህ ከተቀበረ ቀጥታ ወደ ሴፍቲ ታንከሩ እዚህ ጋ መጥቶ ፍሳሹ የሚገባ ነው የሚሆነው። ውድና የተከበራችሁ ተመልካቾች ሴፍቲ ታንከር ማሰራት ለምትፈልጉ እጅግ በጣም ወሳኝ የሆነ መረጃ ነው። ይህ ቪዲዮ ብትመለከቱት ተጠቀሙበታላችሁ። በተለይ ገና ማሰራት ላሰባችሁ፣ እንዲሁም ደግሞ ወጪውስ ምን ያክል ነው አስባችሁበት፣ አውቃችሁት ብትገቡ እጅግ በጣም አሪፍ ነው የሚሆነው። ምናልባት በቀላል የሚያልቅ መስሏችሁም እንዳትጀምሩት ማለት ነው። ለምን መሰላችሁ? ሴፍቲ ታንከር ወይም ደግሞ የሽንት ቤት ጉርጓድ ሲባል ብዙዎቻችን እንዲሁ ቀለል ብሎ ጎዶ ተቆፍሮ ምናምን እንደዚህ በቀላል ወጪ የሚሰራ ይመስለናል። በእርግጥ የሽንት ቤት ጉድጓድ አሰራር በጣም ብዙ አይነት አሰራሮች አሉ። እንደ አቅማችን ማደርገን መስራት እንችላለን። ይህ እንደምትመለከቱት እንግዲህ ወደታች ጥልቀቱ አራት ሜትር ነው። ጎኑ ሶስት ሜትር ነው። ያማለት ሶስት በአራት የተሰራ የሆነ ሴፍቲ ታንከር ነው። ይህ ነው እንግዲህ፣ በግንባታ ነው። ከታች ጀምሮ ድንጋይ፣ አሸዋ፣ ሲሚንቶ ያስፈልጋል። የምትመለከቱት ይህ ሙሉ እንጨት ያስፈልጋል። ከዛ ብረቱ ይነጠፋል። እሱንም ሙሉውን ስላሰራሩ ሙሉውን ታወታላችሁ። ሙሉ እንደገና ብረቱ ከተዘረጋ በኋላ በዚህ መንገድ ልክ እንደዚህ ብረቱ ተደርድሮ ነው እንግዲህ ኋላ ላይ የሚለብሰው ማለት ነው። ለማንኛውም ይህ ቪዲዮ እስከ ፍጻሜው ከትመለከቱት ወጪውም ስንት ብር እንደጨረሰ ጭምር ስላሰራሩም ሙሉ ማብራሪያውን እየነገርኳችሁ የምትመለከቱት ይሆናል። እንደነገርኳችሁ ሽንት ቤት በአቅማችሁ ማሰራት ትችላላችሁ። ቀለል ያሉ ሽንት ቤቶችም መሰራት ስለሚችሉ፣ ብረት እንግዲህ ይህ የምትመለከቱት ብረት ባለ 12 እና ባለ 14 ብረት ያስፈልጋችኋል። ብዛቱት ብር ስንት ያስፈልጋል? በብር ደረጃ አንዱ ስንት ነው የሚሸጠው? ስለዚህ ስምንት ስምንት ብረቶች ያስፈልጋሉ። ስምንት ባለ አስራ ሁለት እና ስምንት ደግሞ ባለ አስራ አራት ብረቶች የሚያስፈልጋችሁ ይሆናል። ሌላው ምንድን ነው? ድንጋይ አለ፣ አሻዋ አለ፣ ስሚንቶ አለ፣ እንጨት አለ። በማትሪያል ደረጃ እንግዲህ አሁን የጠቀስኩላችሁን ነው የሚያስፈልጋችሁ የሚሆነው ማለት ነው። ለማንኛውም እንግዲህ ወደ ተመልካቾች ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለቪዲዮውን ላይክ ሼር ማድረጋችሁን አትርሱ። ለዚህ ሴፍቲ ታንከር እንግዲህ ምን ያህል ብር እንደወጣ የማቴሪያል ዋጋ እየነገርኳችሁ ሙሉ መረጃውን የምናይ ነው የሚሆነው። ወደ ማቴሪያሉ ስንገባ ድንጋይ ሁለት ሲኖ ወስዷል በስድስት ጎማው ማለት ነው አስር አስር ሺህ ብር ነው አንድ ሲኖ የሚመጣው። ስለ ድንጋይ አሸዋ እንግዲህ ብዙ ጊዜ እንደምላችሁ እንደ አካባቢያችን ይለያያል ማለት ነው። ስለዚህ ወደ እኛ አካባቢ ላይ ድንጋይ አንድ ሲኖ በስድስት ጎማው አስር ሺህ ብር ነው። ለሁለቱ ሲኖ 20 ሺህ ብር ለድንጋይ የሚያስፈልጋችሁ ይሆናል። ሌላው አሸዋ ነው። አሸዋ አሁንም ድንጋ በመጣበት ሲኖ አንድ ሲኖ የሚያስፈልግ ይሆናል። አሸዋ 12 ሺህ ብር ነው። ለአሸዋ 12 ሺህ ብር የሚያስፈልጋችሁ ይሆናል። ሌላው ሲሚንቶ ነው። ሲሚንቶ እንግዲህ ለዚህ ሙሉ 25 ሲሚንቶ 25 ኩንታል ሲሚንቶ የሚያስፈልግ ይሆናል። ሲሚንቶ አሁን ላይ እንግዲህ አንድ ኩንታል 1450 ብር ነው የሚሸጠው። ስለዚህ ጠቅላላ እንግዲህ ለዚህ የ14 ቱን 25 ቱን በ1450 ስናበዛው 36250 ብር ለሲሚንቶ ብቻ የሚያስፈልጋችሁ ይሆናል። ሌላው እንግዲህ የብረት ጉዳይ ነው። ብረት እንግዲህ ባለ 12 እና ባለ 14 የሚያስፈልግ ይሆናል። ባለ 12 7 ብረት ያስፈልጋል፣ ፌሮዎች ማለት ነው። በ1800 ብር 12600 ብር የሚያስፈልገን ይሆናል። ባለ 14 ደግሞ 7 ያስፈልጋል፣ በ2300 ብር 16100 ብር። ጠቅላላ ለብረት ብቻ 28700 ብር የሚያስፈልግ ይሆናል። ሲሚንቶ እንደነገርኳችሁ 36250፣ ለአሸዋ 12000፣ እና ለድንጋይ 20000 ብር የሚያስፈልግ ይሆናል። በቀጣይ የሚሆነው እንጨት ነው። እንግዲህ ጎዶ ላይ ያያችሁት ለመሰራሪያ የሚሆን እንጨት ያስፈልጋል። እንዲሁም የሚደረደር አለ። ጠቅላላ ለእንጨት እስከ 10000 ብር ለእንጨት ብቻ የሚያስፈልግ ይሆናል። ከዚህ በመቀጠል ጠጠር ነው። ጠጠር ያስፈልጋል ከአሸዋው ጋር አብሮ የሚቦካም ማለት ነው። አንድ ሜትር ኩብ ጠጠር ያስፈልጋል እስከ ማስመጫው 3300 ብር ያስፈልጋቸዋል። አንድ ሜትር ኩብ አሁን ላይ የሚሸጠው 1800 ብር ነው። ማስመጫ እስከ 1500 ብር፣ እንዲሁም ደግሞ እንደየ አካባቢያችሁ ወይም እንደሚመጣበት ቦታው ርቀት ይወሰናል ማለት ነው። በጣም ርቀት ካለው ከዚህ በላይ ይሆናል። ግዥ ግን ያው ተመሳሳይ ነው የሚሆነው የትራንስፖርቱ ስለሚለየ ነው እንደ ርቀቱ እንደሚሄድበት ቦታ ማለት ነው ስለዚህ ብዙም ካራቀ እስከ 1500 ብር 3300 ብር ለጠጠር እስከ ማስመጫው የሚያስፈልግ ይሆናል ሌላው እንግዲህ ቢቢሲ ነው ቢቢሲ ምንድነው ከጀርባ ነው እንግዲህ ያለው ሽንት ቤቱ ከዛ ተነስቶ ፍሳሹ ወደ ሴፍቲ ታንከሩ የሚመጣበት 18 ሜትር በርቀቱ እንግዲህ ይወሰናል። ቅርብ ከሆነ እናንተም ከዚህም በላይ ከሆነ የተለያየ ይሆናል። ስለዚህ 3 ቢቢሲ ያስፈልጋል። አንዱ 6 ሜትር ነው፣ 3ቱ ሲሆን ደግሞ 18 ሜትር ማለት ነው። 6 ሜትሩ አሁን ላይ የሚሸጠው 800 ብር ነው። አንዱ 6 ሜትር ነው ብያቸዋለሁ። ስለዚህ 3 ሲሆን 18 ሜትር ይሆናል። በዋጋ ደረጃ ለ18 ሜትሩ 2400 ብር ለቢቢሲ የሚያስፈልግ ይሆናል። ሌላው እንግዲህ ስለ ቢቢሲው እንደ ቦታው ርቀት ነው። ከዚህም በላይ ርቀት ካለውም ይጨምራል። እንዲሁም ደግሞ ቅርብም ሊሆን ይችላል። በእርግጥ ከዚህ በላይ አይረቅም ማለት ነው። ሊያንስ ይችላል እንጂ። ሌላው የሽንት ቤ ኩርሲ 2500 ብር የሚያስፈልጋቸው ይሆናል። ከዚህ ውጭ እንግዲህ የባለ ሙያ ብቻ ነው የሚቀረው የሆነ ሂሳብ ማለት ነው። የባለሙያም እንግዲህ እንደ አካባቢያችን ይለያያል። የባለሙያ ግንባታውን ጨምሮ ጉድጓዱንም ቆፍሮ እስከ 50 ሺህ ብር ለባለሙያ ያስፈልጋል። ጎዶም ተቆፍሮ እንዲሁም ደግሞ የሙያውም ተጨምሮ ማለት ነው። ስለዚህ ለባለሙያ ሃምሳ ሺህ ብር። ውድና የተከበራቸው ተመልካቾች እንግዲህ የሚያስፈልጉት ማቴሪያል ይህንን ይመስላል። አሁን የጠቀስኩላችሁን ያ ማለት እንግዲህ ድንጋይ ሁለት ሲኖ አሸዋ አንድ ሲኖ ሲሚንቶ 25 ኩንታል ብረት ባለ 12 7 ባለ 14 7 እንጨት እስከ 10 ሺ ብር ብያቸዋለሁ። ጠጠር ሜትር ኩብ ያስፈልጋል። ቢቢሲ እስከ 18 ሜትር የሽንት ቤት ኩርሲ የባለሙያ ከዚህ ውጭ ለውሃና ሲሚንቶ ማቅረቢያ እንዲሁም አንዳንድ ጥቃቅን ወጮች ይኖራሉ። ያ ማለት ለምሳሌ ይሄ እስከ 15 ቀን ጧት ማታ መጠጣት አለበት። ይሄ ለሚያጠጣ ለሰራተኛ ሊሰጡት ትችላላችሁ። ለነዚህ ጠቅላላ እስከ 10 ሺ ብር ለጥቃቅን ወጮች የሚያስፈልጋችሁ ይሆናል። ይህን ጠቅላላ ስትደምሩት እንግዲህ ይህን ሴፍቲ ታንከር ለመስራት እስከ 175000 ብር በአሁኑ ሂሳብ የሚያስፈልጋችሁ ይሆናል ማለት ነው። ምናልባት ሴፍቲ ታንከር ሲባል እንዲሁ ቀለል ብሎ ሽንት ቤት ጉድጓድ ሲባል በ50 ሺህ በ60 ሺህ እንደዚህ የሚሰራ እንዳይመስላችሁ። ብዙዎች ከአሁን በፊትም በኮሜንት ስላየሁ ነው እኔ ሴፍቲ ታንከር አሰርቻለሁ 50 ሺህ ብር ነው የሰሩልኝ ምናምን የሚል ኮሜንት አይቻለሁ እና የአሰራሩ ሁኔታ እጅግ በጣም የተለያየ ነው የሚሆነው በግንባታ አሁን ባሳየኋችሁ መልኩ የሚሰራ ከሆነ ይህ ብር የሚያስፈልጋቸው ነው የሚሆነው። ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል። ቪዲዮውን ላይክ ሼር አድርጉት። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ።